ሃሳቤን አንዴ ብታስጨርሰኝ። በጣም ቅድም እየሰማሁ ስለነበረ ሰው ስለሚያምን ሳይሆን ኔ ሃሳብ ልግለጽና ከዛ በክርስቶስ ነው አምንለያየው ሁን ይሄን። አሁን ብዙ ሰው ስለማያውቅ ነው ሰው የሚመስለው። የማርያም አማላጅነት የቅዱሳን አማላጅ አይደለም። ክርስቶስ የሚለውን ነገር የምንቀበለው እራሱ በትምህርት በኩል ነው። ቤተክርስቲያን የምታስተምረን ክርስቶስን ለምሳሌ አምስቱን አማዳ ሚስጥራትን ሲያውቅ ነው አንድ ሰው ወይም እሱን ተሰብኮ ነው የሚጠመቅ። ስለዚህ ክርስቶስን ብታስተምረንማ እኚህን አባት ሙልጭ እየደረጉ አይተሰደቡም ነበር ብላ። ስለ ግለሰቦች ዲኖሚኔሽን ሳወራ የግለሰቦችን ሀሳብ ይመጣል። ባላንስ ያደረገ ውይይት ብታደርግ ደርስ ይለናል። አት ሊስት እኛን ጫና ውስጥ እየከተትክ የማንለው ዐይነት ጫና ነው፣ የሚናገረውን አትሰማም እ ወንድማችን። እኛን ስታዳምጥ የነበረበት እና ኤፍ ኤም ስታዳምጥበት የነበረበት መንገድ በራሱ ልክ አይደል? ኢፍ ዩ አር ፌር፣ ለሁለታችንም ኢንተራፕት አታድርገን መሀል ላይ አትግባም፣ አልጣመንም። ሁለተኛ ረሁለት ቤተክርስቲያን ኢየሱስን አትሰብክም እያልክ እንድትናገር ፐርሰናሊ አልፈቅድልኝም። ምክንያቱም መች ነበርክ ቤተ ክርስቲያን ውስጥ አንተ ራሱ እንዴት ማለት አሁን አየ አንተ የፈለግከው አሁን ምንድን ነው ተበሻሻስታ እንደዚህ የሆነ ተብሎ አይደለም። ከቀደም ጀምሮ ለማወያየት ብቻ ከሆነ የገባኸው ትምህርቱን ስለማታውቀው ሰዓት ሰተህ ቁጭ ነው ማለት ያለብህ መጀመሪያ እኔን ላስረዳኸኝ አልክ ነበር። ወደዛ ማለት እኔ ቆይ ቆይ አይደል እንዴ? አይኖ ገብቶኛል። አንዴ ልጨርስልህ ፕሊዝ። ጥያቄ ጠየቀኝ እያቋረጥክም እንዲህ እሱን፣ አሁንም እሱን አይደለም። እኔ እንትን እያደረኩ ያለሁት እየተናገርኩ ያለሁት አንተ ጥያቄ የጠየቀው ትምህርቱን ስላላወቅከው ነው እንጂ ትምህርቱ ቢገባህና በትረዳው ኖሮ ጥያቄ ሲጀምር አይኖርህም። ጥያቄ ጥያቄ አልገባሁም። ያ እንደዛ ከሆነ የምጠይቀው በንግግሮች መሀል ላይ ወደዛም ወደዚህም ጥያቄ ከሆነ ይሄ የኔ ጥያቄ ነው ለነው እንጂ ማስቀመጥ ያለብህ ልክ ሌላ አይነት በሚመስል መንገድ ነገሩ እንድትቀይሮ አንፈልግም። እኛ እንወያየለን። እኔ ያለው ያሬዳ አለ የእድሜ አለ። ከየትኛውም ሰው ጋር ርዕሱን አስቀምጠን መወያየት እንችላለን። እኔ መኪና ኩሜ ነው እስካሁን ድረስ ከአንተ ጋር ሲወያየ ነበሩ። ቤት እስክገባ ዲዩቲንክ በፍርሃት ቢኖረኝ ኖሮ ቅድም ሁሉ ከአንተ ቤት መውጣት አልችልም ነበር እንዴ፣ እችላለሁ። ስለዚህ እስከ ዛሬ ብትሰብ ክኖሮ ንግግሮች ልክ አይደሉም። ምን አይነት ለምሳሌ በጣም ጥሩ። እስከ ዛሬ ኢየሱስን ብትሰብክ ኖሮ ብለህ ቤተክርስቲያኔ ኢየሱስን እንደማትሰብክ አድርገህ እንድታወራ ፐርሰናል እኔ አልፈቅድልም። ምክንያቱም ቤተክርስቲያን ውስጥ አልነበርክም ፍሮም ዘ ቢጊኒንግ። አንተ የት አየህ? ይሰበክ አይሰበክ በምን አወቅ? እንደዛ ብለህ ኮንክሉዥን መስራት እንዳልነበርኩ በምን አወቅ አንተ ንገረኝ እስኪ። ቤተክርስቲያን የተማርክበትን ነገር አውጣና አሳየኝ ስለ ሉቃስ ስንነጋገር፣ ስለ ዮሐንስ ስንነጋገር፣ ስለ ኢሳያስ ስንነጋገር፣ ከመሬት እየፈጠርኩ ነው የማመጣው? ታደርገው እሱን አይደለም ያልኩህ፣ እና ምኑን ነው እምትለኝ? በሰንበት ትምህርት ቤት ተምረህ አልፋት። አልተማርኩም። መጽሐፍ ቅዱስ እኮ ነው የሚያስተምርህ አይደል? አያስተምርም አላልኩኝም። ፕሊዝ ያልገባኝን እጠይቃለሁ እኔ። አትጠይቅ አላልኩኝም። አሁንም እያልክ ያለው የእናንተ ክራይቴሪያ እናንተ በሄዳችሁበት መንገድ ኦርቶዶክስ አትባል ያለው ስለዚህ ሺፍት ሳታረግ ዳይሬክት መልስል ይቅርታ በጣም በማል ስለገባም ሶሪ ሶሪ እንትን እናርገው